ያቀረቀረች አንገት ተስፋ የራቃት ነፍስ ድጋፍ የምትሻ ትከሻ ይህ የወንዶገነት አቅመ ደካማዋ ናት ወይዘሮ ብዙነሽ የሰርኪዮት ማጠንጠኛ ነው መንገድ ዥንጉርጉር ጉዞ ለየቅል ህይወት ፊቷን ያዞረችባቸው እናት የኑሮ ዶፍ ባበሰበሳቸው የህይወት መንገድ ባዛላቸው በእድሜ ማምሻቸው እንኳን አንገታቸውን ማስገቢያ ቤተሰባቸውን መሰብሰቢያ ጎጆ ማጣታቸው የማይፏቅምምን የማይሽር ጠባሳን አትመውባቸው አልፏል። ታዲያ ሰማዩ እምባያዘለም ደመና ያስገመግም እንደሆን

እሻሱ ደረቅ ሲል ጥራር ይገዛው ላይ ያስተኛቸዋለሁ ሲነጋ በየስራ ይዞራለሁ ያስኩት የሰጡኝም በፌስታል አንጥቼ እንደ ውሻ ቃምታቸዋለሁ እዳጉል በሸራ ምናምን ነበር እና እንደዛም እንትን እያለኝ ፀሐይም ራሱ በጣም ጨረሮች እንትኖች ራሱ አዋራ ንፋስ ሲመጣ በጣም የሚሰራበት ምግብ ላይ ብረት ድስቶች ላይ እንትን እያለብኝ ራሱ በጣም አይለኛ ጀሪካኖች ውስጥ ቆሻሻ እየገባት ሲል ከጎረቤት ራሱ ተዋስኩ፣ የምጠጣበት ጊዜ ነው ያሳለፍኩት። አንዳንዴ በጣም በረዶ ባለበት ሰዓት ላይ ወደ ጎረቤት ቤት ሸሾ የሚልበትም ሰዓት አለ። ልጆች ተሸክሜ እወጣለሁ፣ እሷ ወደዛ ባሳልፋት፣ እኔ በዚህ አጥር ዘልዬ እዚህ ጎረቤት ለምኜ ማድረግበትም ጊዜ አይቶች ነበሩ። ህይወታቸው በጣም ደካማ ደሃ ናቸው። ምስኪን አጋዥ፣ ረጅ የሌላቸው ችግረኛ እንደሆኑ ነው ማቀው። አብራቸው የሚኖሩት ሶስት ልጆች አሉ። ወንድ ልጆች ናቸው። ቤቱ በጣም የደከመ ነው። ያው ህይወት ስለሆነ እንጂ የሚኖሩበት ሰው የሚኖርበት ቤት እንዳልሆነ ነው እኔ በግል የምገነዘበው እና የምረዳው። በዛ ሁኔታ ውስጥ የነበሩ እናት ናቸው ወይዘሮ ብዙነሽ፣ ከልጅነት ጀምሮ ነው የማውቃቸው እና እዚሁ ነዋሪ ነኝ እኔም እሳቸውም። ብዙ ጊዜ ነው ማቃቸው ማለት በጣም ብዙ ጊዜ ነው እና የሚኖሩት በጣም አስቸጋሪ ህይወት ነው ሰው ቤት ነው የሚሰሩት እዛም እንደዛም እየሰሩ የጤንነትም ችግር አለባቸው በወቅቱ ያው አስም የተለያየ በሽታ ግፊት ምናምን አለባቸው እንደዛ ሆነው እየሰሩ ይኖራሉ ግን በሚኖሩ ሰዓት ያው የቤት ችግር በጣም ከባድ ነው እና ቤቱ ያፈሳል በዛ ላይ በክረምት አስቸጋሪ በጋ አስቸጋሪ ነው ህይወታቸው በጣም የተመሰቃቀለ ነው። ክረምት ላይ በጣም ያስለቅሳል። እንጃ ብቻ የሰው ልጅ እንደዚህ መኖር በጣም ከባድ ነው እና አንደኛ ሽንት ቤቱም ዘው ቅርብ ላይ ነው ያ ሽታም አለ። እንደገና ባጠቃላይ ፍሳሽ ዝናቡ ምናምን በቃ እንትናቸው አስማቸው ይነሳል። በጣም ይጨነቃሉ። በጣም አስቸጋሪ ህይወት ነው። ብቻ በጣም ይከብዳል። ቤተሰባቸው ከጓዳው ማዕድ ከመዳፉ ጉርሻ እንዳያጣ ሲሉም ጤናቸው እክል ዓይናቸው በሽታን እስኪሸምት በየሰው ቤት ተንከራተቱ፣ በየሳት ዳር ተለበለቡ። የሰው ቤት እንጀራ የጋግረች ነበረ፣ ወጥ ጊዜ ወጥ እየሰራች ነበረ። ከዛ በኋላ የኖረች የኖረች አሁን በሽተኛ ሆነች፣ በሽተኛ ሆነች። ና ከእሷ ጋር ጉርብንና ወዴ አስራ አምስት አማት ይሆናል። አዎ፣ ሰው ቤት የሰራች ነበር። ቤቷ ያው ዳሳሳ ነበር። ጉልበት ስላላቸው ብርቱ እናት ናቸው። ሩቅ መንገድ ሄደው ነው ሰው ቤት እንጀራ ነበር የሚጋግሩ በየድግሱ ቤት እየተቀጠሩ በትንሽ ብር ነው እንጀራ ነው የሚጋግሩት። ከጊዜ በኋላ አቅማች እያነሰ መጣ። እሳቱ ሳምባቸውን ጎዳቸው እና ብዙ ጊዜ ታማሚ ሆኑ። ግፊትም ተፈጠረባቸው፣ ወደ ቤት ተመለሱ። ከዛ በኋላ የሰው እጅ ማየት ጀመሩ። በሰው ቤት እንጀራ እየጋገሩ ልጆቻቸውን በእንጀራ መጋገር ነው ያሳደጉት እና በዚህ ምክንያት ነው ልጆቻቸውን ሊያሳድጉ የቻሉበት። ልጆቹ መኝታ የላቸውም። ፈረስ አህያ ምናምን በሚያድርበት በት ነው ልጆቹ የሚያድሩት። እሳቸውም ያው በትንሽ ጎሳሳ ውስጥ ነበር የሚኖሩት። ዛሬ መረዳዳትን ትልሙ፣ መደጋገፍን ስንቁም፣ አለኝታነትን መርሁ ባደረገው ታላቅ ተቋም አማካኝነት ያች ያቀረቀረች እነዛ እንባ ያቆረቆዛቸው ገጾች ሊፈኩ ግድ ሆኗል። ትላንት በወንዶ ገነት ሰማይ ስር ያነቡት ወይዘሮ ብዙነሽና ና ቤተሰቦቻቸው በዚያው በቀያቸው ሙሉ መሰረተ ልማቱ ተሟልቶ በተገነባላቸው ዘመናዊ መኖሪያ ቤት ፈክተው ታይተዋል። ያን የመደጋገፍ ተምሳሌት ስጋ ለበሰው ተቋም ደግሞ መረጃ ለሕዝብ ከማድረስ የተሻገረም ማህበራዊ ኃላፊነቶችን ያስቀደመ ሥራዎችን የሚሰራው ፋና ሚዲያ ኮርፖሬሽን ነው። ዓለም አይቸም አላቀው አዱኛ በጣም ደስታ ነው ታዬ፣ አይቼ የማላውቀው በእድሜ አይቼ የማላውቀው ዓለም ታይቶኛል፣ ወርቅ ታይቶኛል። የእኔ እናት ይኸውና፣ ይሄን ማረግ አየሁ። አይቼ የማላውቀው በእድሜ አይቼ የማላውቀው ታይቶኛል። ዛሬ ይህ ቤት ይሰራል በሚባል ሰዓት ነው ከፍተኛ ደስታ እስከ ማልቀስ ድረስ የደረስነው፣ ከደስታ አንፃር ማለት ነው። ለምን ህይወታቸው በጣም አሳዛኝ ነበር። እኔ እንጃ ብቻ እንደዛ አይነት ህይወት የሚኖር ሰው በጣም ከባድ ነው። ከዛ ህይወት ወጥተው ይሄን በመድረሳቸው በቃላት መግለጽ ያያቅታል፣ በጣም ይከብዳል እና እድሜ ውስጣቸው ነው በሚገባቸው ወቅት ነው ይሄ ነገር የመጣ ማለት አሁን ከእንግዲህ በኋላ ሰርተውም የሆነ ነገር አደርጋለሁ የሚሉበት ጊዜ አይደለም። አንደኛ ከእድሜ አንጻር እና ሁለተኛ ደግሞ ጤናቸው መስራት በማይችሉበት ሰዓት ላይ ነበረ እና ይሄ በመደረጉ ደግሞ በጣም ደስ ይላል። እውነት እግዚአብሔር ይመስገን። በጣም ነው ፋና ደግሞ እግዚአብሔር ይጠብቅልን። ፋና የሚኖረው ለነዚህ ለድሃ እናቶች ናቸው፣ ለአቅመ ደካማ እናቶች ነው ፋና እየኖረ ልን ያለውና እድል ደርሷቸው እትዬ ቡዜን ከደሳሳ ጎጆ ወደ ደሳሳ ቆርቆሮ ከቆርቆሮ ደግሞ እግዚአብሔር ታሪክን ቀይሮ ወደ ህንፃ ለውጧቸዋል እና እኔ ግን አሁን ለኔ ለግሌ እንደ ከተማውም ሆኜ ከተማችንን ወክዬ መናገር የምፈልገው ለፋና ለኔ ልብ ነው። እዚህ ልብ ውስጥ ምንድነው ያለው? ልቤ ውስጥ ምንድነው ያለው? ፋና ነው ያለው። ፋና ጀምሯል፣ ወንዶ ገነት ገብቷል። እኛም ደግሞ ፋናን ቶሎ ለመልቀቅ አንፈልግም። ገና ብዙ የሚሰራ ስራዎች አሉ። ፋና ውስጤ እስከሆነ ድረስ ፋና ገና ብዙ ነገር ገብቶ ልባችን ውስጥ ገብቶ ይሰራል። ከወዲህ ደግሞ ሌላ ሀሴት ተጨማሪ ፌሽታ። ትላንት ለልጆቻቸው የሚላስ የሚቀመስ ለመስጠት ኑሮን ለማሸነፍ ጤንነታቸውን ሰውተው ሲባክኑ ለቆዩት እናት እድሜያቸውን ማምሻ ከፎይታ የሚያወዳድ ከስክነት የሚያገናኝ የራሳቸውን ገቢ የሚያመነጩበት የንግድ ስፍራንም ቢሆን ከፋና ሚዲያ ኮርፖሬሽን የለጋስነት መዳፍ ተቀብለዋል። ዛሬ ልዩ ደስታ ነው የተሰማ፣ በጣም ደስታ ነው የተሰማ። ደስታ አንድ ይምራል፣ አንድ ይገላል። ይህ በጣም ከፍ ያለ ደስታ ነው። የዘላለም ደስታ ነው። ይህ ለሁሉ መማሪያ ነው። ሌነ ብቻ አይደለም። ይህ መማሪያ ነው፣ መመሪያ ነው። አሳያችሁት፣ መንገዱን መራችሁት። ደስታዬ ወደር የለውም። በቃ በጣም ደስታ አለኝ። ሲሰራ ከመሰረቱ ጀምሮ በሎኬት እየተሸከምኩ ነው። እዚህ ጋ ብታየን ታዝኝ ልኛለች ለማስል ነው ለቡዜ ስል በቃ መልካም እናት ናቸው። እግዚአብሔር ታሪክን ቀይሮ እዚያ ደርሳቸዋል። እግዚአብሔር ደግሞ አሁን ስታያቸው ኩስስ ያሉ እናት ናቸው። ከነገ በኋላስ ደግሞ ዘና ፈታ ብለው የሚኖሩ በፋና ሸብረቅ ብለው የሚኖሩ እናት ናቸው። አንዳንድ እንደሁም በጣም እንትን ሲለኝ እግዚአብሔር እንደዚህ ልሆን ለምን እነዚህ ልጆች ሰጠኝ እናንትን አልገኝ የሚለውንም እንትን ላለምን የእናቴን የመጀመሪያውን ነገር አይቼ እንትን ካልኩ በኋላ አሁንም የሆነ ነገር ላይ የእናቴን እያየ እኔ መልሼ ደሞ አሁን እዚ ውስጥ ገብቼ ፈጥሬ እንትን እንደዚህ አሁንም መሆኔ በጣም እንትን ይላል። ለምን ሰጠኝና ለምን እንደዚህ አደረግኸኝ የሚል አሁን ነገር በጣም ውስጤ እንትን ይል ነበር። አሁን ደሞ ተመልሼ ነገር ሳይ ደግሞ በጣም ውስጤ እግዚአብሔርን እውነት አማርሬ ያለው ይሁን እኔ፣ ይቅር ይቅር በለኝ እያልኩኝ እንትን ብያለሁ። እኔ ለፋና ሚዲያ እውነት ቃላቶች ያንሰኛል። እግዚአብሔር ይስጣቸው፣ ውድራቸው ነው። እግዚአብሔር ያገኙ እግዚአብሔር ይስጣቸው። ሰው ሆኖ የማይለወጥ ያለ እግዚአብሔር ቀኑን ጠብቆ እግዚአብሔር በቀኑ ለውጧል። እና በጣም ደስታ ለልጆቼም፣ ልጆቼ እንደዚህ አይነት ቤት ላይ ማረፋቸውም ይሄን ማየት ራሱ አንድ ነገር ነው። በእኔ በኩል በጣም ደስ ብሎኛል። በጣም ከልክ በላይ ነው እንደስተ ተሰማኛለሁ። እሱን እሱንም እግዚአብሔር ይባርካቸው ዘመናቸውን ይቦታቸውን በትምህርት ያለው ትምህርታቸውን በትዳር በመንበስ ስራ ያላቸው ስራቸው የተባረከ እንዲሆንላቸው ይመኝለት ያለ ለሁሉ ትላንት ከጉርሻቸው ቀንሰው አለን ያሉት ካላቸው ቆርሰው እነሆ ያሏቸው ወዳጆቻቸውም ዛሬ የእርሳቸው ሀሴት እጥፍ ተካፋይ ሆኗል። ውትሮም ቢሆን ያለው ለሌለው ማካፈልን ከጉርሻ ፈልቅቆ ማቋደስን ከኢትዮጵያዊው በላይ ማናውቀውበት ፋና ሚዲያ ኮርፖሬሽንም ይህን የመደጋገፍ የመተሳሰብና የማካፈል እሴትን ለዓለም ከማስታወቅ ባለፈም የድጋፍ እጁን በመዘርጋት ያለኝታ ካባን በመደረብ አያሌ ደጃፎችን ደርሷል። በርካቶችን ካሴት ደጃፍ አገናኝቷል። ፋና እንደ ሀገርም አንጋፋ፣ ታዋቂ ሚዲያ ነው። በተለይ ህዝብ ጋር ደርሶ እየሰራ ያላቸው በርካታ ስራዎች አሉ። ዛሬ ላይም ደግሞ የሰራቸው ከዛው በተሻለ መልኩ ደግሞ መሬት ላይ አውርዶ የፈጸማቸው እኔ በግሌ ትልቅ ገደል ብዬ ነው የምወስደው። ይህንን የምለው ለምንድን ነው? አሁን ህዝባችን ውስጥ አንዳንድ አካባቢዎች ላይ ምንም አይነት አቅም የሌላቸው የመኖር ተስፋቸው የጨለመ ቤት ያጡ ሰዎችን በዚህ ልክ ክሶ የእነሱን ደስታ እነሱ ደግሞ በደስታ እምባስራጩ ማየት በእኛ ውስጥ ሊፈጥር የሚችለው ሀሴት ቀላል አይደለም። ይሄ ትልቅ ወገናዊነታችሁን አሳይታችኋል። የማህበረሰብ ሚዲያ መሆኑን አስመስክራችኋል። ትልቅ ሚዲያ ነው። ነገም ከዚህ የተሻለ ስራ መስራት የሚችል ሚዲያ መሆኑን የሚያሳያችሁበት ነው። ኢትዮጵያኖች ደግ፣ ሩሩ፣ አጋዥ አብሮ የመኖርና ችግርን አብሮ የመካፈል ባህል ያለን ግን ደግሞ እንደዚህ ያሉ ህይወቶች በየጓዳው ያሉትን የማየት እድል የለውም። ይህን ጉዳይ ስናይ የኢትዮጵያን መልካም ገጽታ ገንብተን ኢትዮጵያን እናበስራለን ስንል እቺ ትንሿ ጎጆ መቀየር ለሚሊዮን ትምህርት እንደምትሆን የኑሩሮ አቅማቸው ብቻ ሳይሆን እድሜያቸው ትላንት ለኢትዮጵያ ያበረከቱት እኛ በጣም ትልቅ ነው፣ ግን የሚኖሩበትን ስናይ እጅግ በጣም ፈታኝ ነው። የእሳቸው ብቻ አይደለም። እነኚህ ታዳጊዎች ምን አይነት ህይወትን እየቀመሱ ወይንም ደግሞ ማህበረሰብ እያዩ ነው የሚያድጉት? ስለዚህ ሚዲያ ኢትዮጵያኖች የመተባበር ባህል አላቸው። አብሮ የማደግ አብሮ የመለወዳግም ዳግም አላቸውም በተግባር የማያ እድል ያገኘንበት ነው። የዛሬ ቀን ደስታ የህይወት ጀርባ ያለው ትልቁ የፋና ሚዲያ ኮርፖሬሽን ተልዕኮ ነው። እንደ ሚዲያ ሚዲያ የሚሰራው ሀሳብን ነው። ሀሳቦች ዝም ብሎ አየር የሚሞሉ ሳይሆኑ ሀሳቦች የትላንቱን የሚመለከቱ የትላንቱ ምርጥ ለዛሬ ግብአት አድርገው ዛሬን ሰርተው ነገን ለትውልድ መሰረት ማስቀመጥ ነው። ከዚህ አንጻር የፋና ደግሞ የፋና ሚዲያ ኮርፖሬሽን ተልእኮ ደግሞ በጣም ድርብ ነው። ድርብነቱ ተልኳችን ኢትዮጵያ ማብሰር ነው። ኢትዮጵያ የምትበሰረው ደግሞ ትላንት በተሰሩ ምርጥ ስራዎች ተቀምረው ዛሬን በማነሳሳት በፈጠራ በመተሳሰብ አብሮ በመንቀሳቀስ እና ኢትዮጵያን ማዕከል ያደረገ ተልእኮን በመስራት ነገን የተሻለ የማድረግ ነው። ከዚህ በፊት የአዲስ አበባ ውስጥ ልደታ ክፍለ ከተማ ሰርተናል። እንደዚሁ ህይወት የሚቀይር በረንዳ ላይ ዝናብና ብርድ እየተፈራረቀባቸው የሚኖሩ ህጻናት ነገ የሀገር አለኝታ ሊሆኑ የሚችሉትን አሳይተን። ማሳየት ብቻ አይደለም፣ ሁሉም ኢትዮጵያውያኖች ይህን ባህል እንዲረከቡት እንዲያውቁትና ወደ ተግባር እንዲቀይሩት ያደረግንበታለ። በዚሁ ልክ በኦሮሚያ ብሔራዊ ክልላዊ መንግስት በጉጂ እንደዚሁም ነገሌ ከተማም እንደዚሁ ማህበራዊ ህይወትን የሚቋደሱ ጉዳዮችን ሰርተናል። ይሄ ብቻ አይደለም በኦሮሚያ ክልል ሸገር ከተማ አስተዳደር ኮየፈጬ የአዳሪ ትምህርት ቤትን ለመገንባት ድጋፍ አድርገናል። ይሄ ሁላ ትውልድ ላይ መስራትን መሰረት ያደረገ ነው። የዚህ ሁላ ድምር ውጤት ሀሳብ ደግሞ የክቡር ጠቅላይ ሚኒስትራችን ነው። የክቡር ጠቅላይ ሚኒስትራችን መሪ ይመራል፣ ሀሳብ ያመነጫል ሀሳቡ ወደ ተግባር መቀየር ደግሞ የሚዲያ ትልቁ ኃላፊነት ነው እና የማህበረሰብ አገልግሎትን ከመረጃ ስርጭት ባሻገር በአካልም የማድረስ ተልኮችንን አንግበን እየሰራን ስለሆነ በየአመቱ የእሱ አካል ነው። ይሄኛውም ማለት ይቻላል በጎነት ተግባራችን ብቻ ሳይሆን ተልኳችን ነው። በዚህ በኩል የፋና ሚዲያ ኮርፖሬሽን ሰራተኞችና አመራሮች ሁልጊዜ የሚመሰገኑ ናቸው። በየጓዳ ጎርጓዳው ይዘው የሚወጡት መረጃ ነገን የተሻለ የማድረግ ተልእኮ ነው። ስለዚህ አንደኛው በሚዲያ ተደራሽ የመሆን ሁሉንም ማህበረሰብ ያማከለ ህብረ ብሔራዊነትን የጋራ የሆኑን ጉዳዮቻችንን እንድናቅ፣ እንድንለምደው፣ እንድንጎበኘው የሚያደርጉ መረጃዎችን መስራት ላይ ልዩ ትኩረት አድርገን እንሰራለን። ሁለተኛ ደግሞ እንደዚህ ትንንሽ የሚመስሉ ግን ደግሞ ተሞክሯቸው ትልቅ የሆኑ የማህበረሰብ አገልግሎቶችን አጠናክረን ነው የምንቀጥለው። እኛ በመስራት ውስጥ በተግባር በማሳየት ውስጥ ሌሎች ተሞክሮ እንዲወስዱ ማነሳሳት ነው አንዱ። ሁለተኛ ደግሞ ሌሎች ያላዩትን ለማሳየት እድል የሚፈጥርልን ስለሆነ ነገ ደግሞ ሌላ ክልል ስንደርስ ያላዩትን እንዲያዩ እድል ስለሚሰጥ፣ በዚህ በኩል ቁርጠኝነታችን ዝግጁ ነው ለማለት ፈልጌ ነው። ኢድሜ ይስጥልኝ መድኃኒዓለም። የፈጠረን ጌታ ሰማዩን አለባለ ደግፈው መሬቱን አለገመደ ያነጠፈው የማታ እንጀራ ይስጣችሁ። ያላየውትን ያላየሁትን ማድረግ ያሳያችሁን ወርቅ ያልብሽልኝ።